በእርግጥ እነዚህ ፓርቲዎች ለምን በክልሉ የመድብለ ፓርቲ ስርዓት እንዲመሰረት አስተዋጽኦ አልነበራቸውም፣ ደግመው እንዲያዩልኝ ስለፈለግኩ ነው። ችግር ውስጥ ምን ነበረ? ቅድም ያነሷቸው አንድ ሁለት ሶስት ብለው ያነሷቸው መልካም ጎኖች ነበሩ። ለምሳሌ ግን እንደ ችግር የምናየው ምንድን ነው? እነዚህ ፓርቲዎች የመድብለ ፓርቲ ስርዓት ላይ አበርክቶ እንዳይኖራቸው። ሁለት ደቂቃ አለሁት ነው? እሺ፣ አመሰግናለሁ። አንደኛ በቅርቡ ነው የተቋቋሙት ብያለሁ። ከለውጡ በፊት ያልነበሩ ፓርቲዎች ናቸው በብዛት አሁን መጥተው ያሉት። ስለዚህ በቅዱስ እስከመጡ ድረስ ዝም ብለው እግራቸውን አስረው ቁጭ ብለዋል ማለት አይደለም። እየሰሩ ነው። እየተንቀሳቀሱ ነው። ለምሳሌ ሶስት ፓርቲዎች በጋራ የሚሰሩ አሉ። አረና፣ የትግራይ ነፃነት ፓርቲ እና ባይቶና ኪዳን ተጋሩ ለብሔራዊ ደህንነት በሚል ስያሜ በጋራ እየሰሩ ነው። በጋራ እየተንቀሳቀሱ ነው። መግለጫ ያወጣሉ። በክልሉ ለሚያጋጥሙ ችግሮች በጋራ ይጋፈጣሉ፣ በጋራ ይቃወማሉ ማለት ነው። ይሄ አንድ ጅማረ ነው። የሚናቅ ነገር አይደለም። በሁለተኛ ደረጃ ንግግሮች አሉ። በጣም ሰፊ ንግግር አለ፣ ውይይት አለ። በጋራ አንድ ላይ በሚያለያየ ነገር ተለያይተን በሚያገናኝ ነገር እነዚህ ሂደቶች ለመድብለ ፖለቲካ ፓርቲ ስርዓት ለመገንባት አስቻይ ናቸው ይላሉ። አዎ፣ አዎ በደንብ አስቻይ ናቸው። አሁን ቅድም አቶ ሀይሉ ሰላማዊ ሰልፍ በብዛት የሚጠራው በህወሓት ነው ብለዋል። በአቶ ጌታቸው ረዳ ደጋፊም እኮ ነበረ ሰላማዊ ሰልፍ እኮ ይጠራል። እንደው በክልሉ ለምሳሌ ስምንቱን ብንወስድና የእናንተን ጥምረት ራሱ ሶስታችሁ ጥምረት መመስረታችሁን ስናይ የመድብለ ፖለቲካ ፓርቲ በትግራይ ጎልብቶ ለማየት አስቻይ ሁኔታዎቹ ቅድም ተናግረው ነበርና ተግዳሮቶቹን እሳቸው ሲያነሱ ነበር። እርስዎ ተግዳሮት በተወሰነ ሁኔታ ተቀርፏል ሲሉ ነበረ። እሱን እንደ አንድ ደቂቃ አሉትና ግልጽ እኮ አዎ፣ ተቀርፏል ስል እኮ በቃ በተግባር የታየ ነገር ነው። ለምሳሌ በጊዜያዊ አስተዳደሩ የሚጠሩ ሰላማዊ ሰልፎች አሁን አንድ ናቸው፣ አንድ ማለት አንችልም። በጌታቸው ጊዜያዊ አስተዳደሩን ትተ ነው። ለምሳሌ እናንተም ጊዜያዊ አስተዳደሩ እኩል አቋም ነው አርል ያላችሁ ከህግ አንጻር ከህጋዊ ሰውነት አንጻር እኩል ናችሁ። ምናልባት እንግዲህ የቀዳሚና የተከታይነት ሊሆን ይችላል። እናንተ ያላችሁን ሁኔታ እናንተን በተመለከተ ፍቅድ የሆነ ስልጣን ይኖራል ወይ? እንዲስተካከልስ ምን ይሆን ብለው ይመክራሉ? እኮ አስቻይ ሁኔታዎች ስል አሁን እሳቸው ራሳቸው ተነግረዋል። 12 ቢሮ አሉ፣ እስከ ቀበሌ ድረስ ደርሰናል፣ ብዙ ደጋፊ አለን ብለዋል፣ አይደል? በቃ ራሳቸው እያመኑ ነው። አስቻይ ሁኔታ ነው ይሄ። በቃ መንገዱ በቃ ለትግል ለለውጥ በቃ አንድ መንገድ አለ ማለት ነው። በቃ ያስኬዳል። ይህንን ተጠናክሮ ከቀጠለ ነገ ህወሓትን ማሸነፍ ይቻላል ነው አንድ። ይህ ነው። ሁለተኛ ነገር ደግሞ ሰልፍ ያሉት ነገር እንዳውም በብዛት በጊዜያዊ አስተዳደር የሚጠራ ሰልፍ ነው። ምሁሩም፣ ወጣቱም፣ ፖለቲካ ፓርቲዎቹም ድጋፍ የሚሰጡበት ሰልፍ የነበረው በብዛት በብዛት ህወሓት የሚጠራው ተው። ህወሓት ራሱ እንትን አለው። ሌላ ደግሞ በጣም ማሰብ ያለብን እኮ እንደካላቸው አቅም ተመጣጣኝ አቅም ያላቸው ናቸው ለምሳሌ እኛ ባንክ ታንክ ያለ ነው። እኛ ወረቀት እና እስክሪብቶ ነው የኛ ሀብት። እነሱ ግን ህወሓት ለሁለት ሲከፈል ያ ጊዜያዊ አስተዳደር ነው፣ ያ ደግሞ ራሱን የቻለ ፓርቲ ነው። ሁለቱም ጋር ሀብት አለ። አዎ፣ ሁለቱም ጋር ታንክ አለ፣ ሁለቱም ጋር ባንክ አለ። ልክ ባላቸው አቅም ልክ ችግር አልተፈጠረም ለማለት ፈልጌ ነው እንጂ አንድ የሆኑ ሰዎች አልታሰሩም፣ አልተገረፉም ምናምን እኮ አይደለም።